ሰላም ሰላም፣ ቤተሰቦች እንግዲህ እዚህ ጋር የምትመለከቱት ለእናንተ ላድርሳችሁ ብዬ ነው። መጀመሪያ እንደተመለከቱት በጣም ደንግጬ ነበረ። ከየት ነው ከሀገር ውስጥ ነው ወይ ወይስ ከሀገር ውጭ ነው ወይ የሚለውንም ማወቅ አልቻልኩም። በተለያዩ ማህበራዊ ሚዲያዎች ላይ እየተዘዋወረ ይገኛል። አንዳንዱ ጸበል ነው ይላል። አንዳንዱ ደግሞ የተፈጠረ የፈጣሪ ቁጣ ነው ያሉ፣ እንግዲህ በተለያዩ ሶሻል ሚዲያ ላይ የተለያዩ አወዛጋቢ ሀሳብ የተነሳ ነው። ኤአይ ግን አይመስልም ው በደንብ ቱስኪ እስከ መጨረሻው በደንብ ካያችሁት ኤአይ አይደለም፣ ትክክለኛ የተቀረጸ ነው ከቦታው እና ሲያሳ ወደ አምላክ ቤት በአለም በከንቱ ነገር ይህ ደግሞ እንደተመለከታችሁ ቴዲ አፍሮ እንግዲህ የፕሮቴስታንት መዝሙር የዘመረ የሚያሳይ ቪዲዮ ነው ማለት ነው። ብዙዎቹም ግራ ተጋብተዋል። ብዙ ጊዜ ደጋግሜን የማይቸው ነበር እና በጣም እንኳን ደህና መጣ፣ እንኳን ደህና መጣ እየተባለ ነው በፕሮቴስታንት እምነት ተከታዮች ዘንድ ማለት ነው። ግን መግለጫ ነገር እሱ የሰጠው ነገር የለም። ተቀናብሮ ሊሆን ይችላል። ግን ዘጠና ፐርሰንት የሚመስለው ኤአይ ነው እና ምን ያህል ሰው ያለው በቃ የሆነ አጀንዳ ለመፍጠር ምን አይነት ነገሮች ላይ ትኩረት እያደረገ መሆኑን ለማለት ነው። ለማንኛውም እውነታው ገና ነው፣ እሱ መግለጫ እስካልሰጥ ድረስ ኤአይ ሊሆንም ላይሆን የሚችላል ማለት ነው። ወደ ቀጣይ ቪዲዮ እናልፋለን። አገዳደልም እኮ ቅጥ አለው፣ አሟሟትም እኮ ወግ አለው። ካፍ ቋንቋ በላይ በሆነው ቃል በማይገልጸው ጭካኔያችን፣ እብሪት በደፈነው ልባችን፣ ደም በተነከረው እጃችን፣ ከዕለት ተዕለት ቁልቁል አድገን የነዛ ዋርካዎች ክፋይ አነስንኮ፣ ችፍርግ አከልን ቀለልንኮ፣ ገለባውን። ምን አገኘህ ምን አገኘኝ ወንድምዬ ምን አገኘን? ዓለም እኮ አፈረብን፣ ሀገር እኮ አዘነብን፣ ፈጣሪ እኮ አነባብን። እባክን ወንድምዬ፣ በቃ እባክን ይብቃን። ከኢትዮጵያዊነቱ እንኳን ብንወድቅ እባክን ሰው እንሁን እንዴት በዚህ ዘመንና አለም እይታችን መንደር ይቅር እንዴት በዚህ በዚች ሰፊ ሀገር በጥበት ጭንቀት እንኑር እንዴት በክምር ጥላቻ አይናችን በዘር ይጋረድ እንዴት ከሰብአዊነት ተራራ ወዳራዊት አራዊት ጎሬ እንውረድ እንዴት ወንድም ለወንድም በካራ እንተራረድ ምን ነው ወንድምዬ ምን ነው አገዳደልም እኮ ቅጣለሁ ይህ ቪዲዮ ደግሞ በሰሞኑ መነጋገሪያ የሆነው የአንዲት እህት እንግዲህ በተለያዩ አካላት ጡቶቿና ሰውነቶቿ ተቆርጠው ብዙዎች አመፅ እያነሱ ነው። ብዙዎችም ተቃውሟቸውን እያሰሙ ነው። በጣም የሚያሳዝን ነው። ሙሉ ቪዲዮዋን እኔ ያቸው ነበር የሷን እና እዚህ ላይ መለጠፍ አስፈላጊ አይደለም ዩቲብ የማይፈቅድም እና በጣም የሚያሳዝንና የሚያስለቅስ ጊዜ ነው በእውነቱ። እግዚአብሔር አምላክ ሰላሙን ያምጣ። ከሚቀጥሩ ወገኖች ስለ ወገኖቻችን ንጩ። ኧረ በምዕራብ በኩል ሰው እያለቀ ነው። ኧረ ምሪቷ ኬልዳማ ዳማ እየሆነች ነው ወገኔ። ኧረ ሙሴ ሙሴ ሙሴ ብለናል። አረ ሙሴነታችሁን አሳዩን፣ አረ ሙሴነታችሁን አሳዩን እባካችሁ። ከተገፋው ጋር አብራችሁ ጠበቃ ቁሙለት። አረ የሚታረዱት ታደጉት፣ የሚታረዱት ዳደጓቸው ሕፃናት ወላጅ በየጫካው፣ በየሜዳው፣ በየገደሉ ወርቀዋል። ወደ ፈጣሪ ይጩዋሉ። ራኤል ራኤል፣ ኢትዮጵያ አጣች። ራኤል ኢትዮጵያ አጣች። እረ ራኤል ይስጠን፣ መድኃኒ ዓለም ወገኖች። እረ የምናለቅስበት ልቦና ይሰን ወገኖች። ወዴ ነው የምንጮኸው? መሪዎቻችን ዝም አሉ። እረ ለማንጩ ለማንጩ የወገን ያለህ ይላሉ። ማን ይረስላቸው? ከሴፍ ያመለጡ በረሃብ ይሰቃያሉ። አረ ማ ይድረስላቸው? ወገኔ ማን ይረስላቸው? እባካችሁ፣ አረ ባካቹ፣ እናልቅስላቸው። አረ እናልቅስላቸው። አረ ተው ባካቹ ወገኖች። ማን ነው ጣቱ ሲቆረጥ የማያመው? አረ ወገኖቻችን ናቸው። እናልቅስ፣ በብሔር አንከፋፈል ሰው በመሆናችን ብቻ ሰው በመሆናቸው ብቻ እባካችሁ ለእነሱ እስኪ አፍ እንሁንላቸው። አጣን እኮ ከመንፈሳዊ አባትም እኮ አጣ ስለ ነሱ የሚጮኸላቸው። ለምን የሚደርስበትን መገፋት እየፈራ፣ የሚደርስበትን እስራት እየፈራ ሰባኪ ሁሉ ጸጥ አለ። አረ ጸጥ አለ። ሰላም በሆነ ጊዜ ሁሉም ይሰብካል። መከራው ችግር በመጣ ጊዜ ግን የሚሰብክ ጠፋ። ህዝብንም የሚያነሳሳ ጠፋ። ይህ ማነሳሳት አይደለም። ይህ ድንጋይ ለማስወርወር አይደለም። ይህ አመጽ ለመቀስቀስ አይደለም። ወደ ፈጣሪ አንድ ወደ ድንጩ ለማለት ነው። መሪውም ተመሪውም እንንበርከክ ባካችሁ፣ እረ ምራቡ ስቃይ ይበቃናል። እረ ምራቡ ስቃይ ይበቃል። በቃ ወገኖቼ፣ እረ ቀኑ ከረዘመባቸው እስራኤላውያን እስራኤላውያን የመከራው ሌሊት ረዘመባቸው ይላል የመከራው ሌሊት ረዘመባቸው ዛሬም ወገኖቻችን የመከራው የስቃዩ ሌሊት ረዝሞባቸዋል